ዛሬ የከተማችን ትልቁንና ሰፊውን ሞል ላሳያችሁ ቦሌ ተገኝቻለሁ። እዚህ ሞል ላይ ምን ምን አገልግሎቶችን ታገኛላችሁ የሚለውን በዚህ ቪዲዮ የምንመለከት ይሆናል። ያለነው ቦሌ ላይ ጋራድ ሞል ላይ ነው። ተከተልሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽ የጋራድ ሞል ቅኝታችንን ከመጨረሻ ፍሎር ጀምረናል። እዚህ ጋር እንደምትመለከቱት መጨረሻ ፍሎር ላይ ሰፊና ድልቅቅ ያለ የልጆች መጫወቻ ይገኛል። እዚህ መጫወቻ ቦታ ላይ ልጆቻችሁን ይዛችሁ ስትመጡ የእናንተን ቦታ ተክተው የሚንከባከቡ ልጆቻችሁን የሚጠብቁ በሙያው የሰለጠኑ ምርጥ ምርጥ ሞግዚቶች አሉ። ስለዚህ ልጆቻችሁን እዚህ ጫወታ ቦታ ላይ ትታችሁ እናንተ ታች ላይ የፈለጋችሁትን እቃ እየሸመታችሁ ምግብ፣ መጠጥ እየበላችሁ እየጠጣችሁ፣ ጸጉር ቤት መሄድ የፈለገ ጸጉር ቤት መሄድም ይችላል። እንዲሁም የተለያየ ጉዳዮቻችሁን በዚህ ሞል ላይ እየፈጸማችሁ በኋላ ላይ ልጆቻችሁ መጥታችሁ መሰርት ትችላላችሁ። እዚህ ቦታ ላይ ያለው አልመሰለኝም። የተማሪኩም፣ እርግጠኛ ነሽ እውነት የሆነ በቃ የማላቀው አለም ላይ ነበርኩ። አዎ፣ የሚያስፈራም ቦታ ነው። ግን እንዴት ነው የሆነ ህዋ ላይ ያላችሁ አይነት ስሜት ነው የሚሰማው። ተመልሼ እንደዚህ ምድርን አያታለሁ ብዬ አላሰብኩኝም። እንግዲህ እድሜያችሁ ከአስራ ሁለት ዓመት በላይ የሆናችሁ ታዳጊዎች እዚህ ቦታ ላይ መታችሁ መጫወት፣ መዝናናት ትችላላችሁ። እኔን ግን ተውኝ። ይህ ደግሞ የምትመለከቱት ቪአር ቱቸር ይባላል። ሁለት ሰዎች ሆናችሁ ጎንና ጎን ሆናችሁ መነጽር አድርጋችሁ ከሰማንያ በላይ ፊልሞች አሉ። ከነዛ ስር የምትፈልጉትን መርጣችሁ በዚህ መነጽር በጣም በሰፊ ስክሪን ውስጥ አስፈሪ የሆኑ ነገሮችን በተለይ መጋፈጥ የምትወዱ ሰዎች እዚህ የመጣችሁ ተጫወቱ። ለህፃናቶች አይደለም ጓደኛሞች፣ ፍቅረኛሞችን መታችሁ እዚህ ቦታ ላይ እንግዲህ የሚያስፈሩ ፊልሞችን መሞከር ትችላላችሁ። ሄዳችሁ ሄዳችሁ ያ መጨረሻችሁ ወንበር ላይ እንደሆነ ስታጠው ተረጋጋላችሁ። ያዝናናል። ሞክረው። እኔ እንግዲህ መጫወቻዎቹን ተጫውቼ ድክም ብሎኛል። እዚህ ጋር ሲደክማችሁ አረፍ ብላችሁ ከፊት ለፊታችሁ ጁስ የሚሸጥ አለ። የተለያዩ ፈሳሽ ነገሮችን መጠቀም ትችላላችሁ። እዚህ ቤት ላይ እድሜያችሁ ከስምንት ዓመት በላይ የሆናችሁ ልጆች መጥታችሁ መዝናናት መጫወት ትችላላችሁ። የላይኛው ቅድም ያሳየኋችሁ እድሜያቸው ከስምንት ዓመት በታች ለሆኑ ሕጻናት ብቻ ነው። የቤቱ ውድ ኮይን አስራ አምስት ኮይን የሚቀበል ውድ መጫወቻ ቦታን አይቻለሁኝ። አንዱ ኮይን ሀምሳ ብር ነው የሚሸጠው በየአቅማችሁ እንደየእድሜያችሁ እየመጣችሁ እንደምትዝናኑ ተስፋ አደርጋለሁ። ሌሎችም ደግሞ በዚህ ሞል ላይ ያሉትን ቆይታዎች አብረን የምንመለከት ይሆናል። ልጆቻችሁ እዚህ አራተኛ ፍሎር ላይ የሚጫወቱ ወላጆች፣ እነሱን እዛ እያጫወታችሁ እናንተም እንዳይደብራችሁ እዚህ ጋር አረፍ ብላችሁ በምታዩት ከጀርባ ባለው ስክሪን ፌስ መጫወት ትችላላችሁ። እናንተም ጥሩ ጊዜ ታሳልፋላችሁ። ጋራድ ሞል ሶስተኛ ፍሎር ላይ ነው። እዚህ ፍሎር ላይ ምን ታገኛላችሁ? የተለያየ የቤት ውስጥና የቢሮ ጠረጴዛና ወንበሮችን እንዲሁም ደግሞ የታዋቂዋ የአርቲስት የትና የታምሩን ዲያግኖስቲክ ሴንተርን እዚህ ሞል ላይ ታገኛላችሁ። እናንተ ደግሞ አብራችሁ ጎብኙ። አሁን ሁለተኛ ፍሎር ላይ እንገኛለን። እዚህ ፍሎር ላይ ልታገኙ የምትችሉት እዚህ ሞል ላይ ብትመጡ ኮንፈርት ቤት፣ የአዋቂ የጫማ መሸጫ እንዲሁም ደግሞ የሴትና የወንድ አልባሳትን፣ መጫሚያዎችን፣ የልጆች አልባሳትን እንዲሁም የተለያዩ ጌጣጌጦችን፣ የቤት ውስጥ መገልገያ እቃዎችን እና ሌሎችንም ማግኘት ትችላላችሁ። ሁለተኛ ፍሎር ላይ ቆንጆ ቆንጆ አሁኑኑ አግቡ አግቡ የሚያሰኙ ዘመናዊ ቬሎ ቤቶች እንዲሁም የባህል አልባሳት መሸጫ፣ የውስጥ ልብሶችን የምታገኙበት ይሆናል። በተጨማሪ ደግሞ ቆንጆ የሴቶች የውበት ሳሎንና በሙዚቃ ስራዋ ብቻ የምናውቃትን የታዋቂ ድምፃዊት የፍቅር አዲስ ነቃ ጥበብ ፈርኒቸር ቤት አለ። እስቲ ደግሞ እንየውስም እንታወቅ። የት ነው የምንገኘው ታርጌትድ ወርክስ ጋር አድሞላይ ቤታችሁ ምን ምን አገልግሎትን ይሰጣል በፈርኒቸር ቁምሳጥን ኪችን በሮችን የውስጥ በር ሜንጌቶችን እንሰራለን የእናንተን ቤት ከሌላ ምን ለየት ያደርገዋል? ጥራት ከውበት ጋርና ታማኝነት ማየት እንችላለን ነው ሰሚ ሶሊድ ነው ውስጡ እሽግ ነው ፔንታችን በጣም ቆንጮ ነው ዲዛይኑን እራሳችሁ ናችሁ የምታደርገው ሀያ አምስት ዲዛይን ናቸው ሞደርን ዲዛይን ናቸው ራሳችን ዲዛይን የምናደርገው ከስተመር በራሱ ዲዛይን እንዲሰራልኝ ቢፈልግ ይቻላል መስራት። በከስተመር ፍላጎትም እንሄዳለን። ኢንቴሪየር አሰርቶ ሲመጡም ተቀብለን እንሰራለን። ዋጋ ላይ እንምጣ። ዋጋችሁ እንዴት ነው? ዋጋችን በጣም ፌር ነው። እውነት በጣም ቆንጆ ነው። በር ከስንት ብር መነሻ? አስራ ዘጠኝ ሺ እስከ ሀያ ስድስት ሺ ጀምሮ። ሜንጌት ደግሞ ሰላሳ ሶስት ሺ ብር። ወደ ኪችናችን ደግሞ ስንመጣ እነዚህ ፔንቶች ናቸው፣ በጣም ቆንጆ ናቸው። ዩቪ ሶስት አይነት ማቴሪያሎች አሉ። ዩቪ ብሎክ ኤምዴፍ የምታየው በብሎክሁድ ነው የተሰራው። የተሰራ ብሎክሁድ ማለት በጣም ምርጥ እና ቆንጆ ማቴሪያል ነው። ውስጡ እሽግ ነው እንደምታየው፣ ከላይ ነው ላሚኔት እንትን ያለው በጣም ወተር ፕሩፍ ነው። ቆንጆ ሲምፕል ሆኖ በጣም ቆንጆ። አድራሻችን ከዚህ ውጭት አለ። ሾሩም ያለን እዚህ ነው። ፕሮዳክሽናችን ሶስት ቁጥር ማዞሪያ እና ቃሊቲ አለን። ሁለት ፕሮዳክሽን አለን። እናንተን ማግኘት ለፈለገ ጋራድ ሞል ሁለተኛ ፎቅ ላይ ሾሩም አለን። ስልክ ቁጥራችን 0946 83 33 33 ዜሮ ዘጠኝ አርባ ስድስት ሰባት ሶስት ሰላሳ ሶስት ሰላሳ ሶስት ታርጌት ዶክስ ብላችሁ ብትደውሉ ታገኙናላችሁ። ደስ ብሎኛል። አሁን በጋራድ ሞል አንደኛ ፍሎር ላይ እንገኛለን። እዚህ ፍሎር ላይ የምታገኙት ደግሞ የልጆች አልባሳት፣ የሴትና የወንዶች ቆንጆ ቆንጆ የሆኑ አልባሳትን እንዲሁም ምግብ ቤትን፣ ቢደክማችሁ እርፍ ብላችሁ በልታችሁ ጠጠታችሁ የምትሄዱበት ምግብ ቤትም ይኖራል። በተጨማሪም ብራንድ የሆኑ መነጽሮችን እዚህ አንደኛ ፍሎር ላይ ብትመጡ ታገኛላችሁ። ሌሎች ምን ያል ገለጽኩላችሁ። በርካታ የሚሸጡ የምትጠቀሙባቸው እቃዎች አሉ። ኑና ጎብኙ። በተጨማሪም እዚህ አንደኛ ፍሎር ላይ ኦሪጅናል የሆኑ ብራንድ ሽቶ እና ኦሪጂናል የሆኑ ብራንድ የሆኑ የሴቶችም እንዲሁም የወንዶች የልጆች ኮስሞቲክስ እዚህ ህንፃ ላይ ለመመልከት ችያለሁ። ቤዝመንት ላይ ተገኝተናል። ቤዝመንቱ ላይ እንደምትመለከቱት ባንክ ቤት አለ። ከጀርባዬ ደግሞ ቆንጆ ሁሉንም ያካተተ ሱፐር ማርኬት አለ። እንዲሁም አልባሳት ለፈለገ አልባሳት አለ። እዚህ ሞል ላይ ቀናችሁን ስታሳልፉ ለቤታችሁ የሚሆን አስቤዛም ከዚ ሸምታችሁ ወደ ቤት መሄድ ትችላላችሁ። እዚህ ጋራድ ሞል ላይ ስትመጡ ከላውንደሪ ቤት ጀምሮ የተለያየ አገልግሎት የሚሰጡ ምግብ ቤቶች፣ መዝናኛዎች አሉ። ግራውንድ ላይ ደርሰናል። እዚህ ፍሎር ላይ የምንታገኛላችሁ መሰላችሁ፣ የወንዶች አልባሳት ከላይኞቹ በተጨማሪ በብዛት ይታዩኛል። የሴቶች አልባሳቶች አሉ፣ የህፃናት ቤቶች አሉ። እንዲሁም ደግሞ ሽቶ ኮስሞቲክስ ቤቶች፣ መነጽር ቤቶች፣ የእጅ ሰዓቶች እና ጥሩ ጥሩ የሆኑ ኦሪጂናል ሞባይል ቤቶች ከነ አክሰሰሪያቸው ለመመልከት ችያለው። እዚህ ጋራድ ሞል ላይ መታችሁ እንግዳ ቢኖርባችሁ እስኪመጣ ድረስ ቁጭ ብላችሁ የምጠብቁበት ያለምንም ክፍያ በተለያየ ቦታ ላይ ወንበሮችን ለመመልከት ችያለሁኝ። እዚህ ህንፃ ላይ ስትመጡ ምንም አይነት መጨናነቅ ስሜት አይሰማችሁ፣ ምክንያቱም ቀና ብላችሁ ስታዩ ክፍት ነው፣ አየር በደንብ ይተላለፋል። ደረጃዎቹ በጣም ሰፋፊ ናቸው። ወደ ላይ ለመውጣት ወደ ታች ለመውረድ ደግሞ በመስታወት ከላይ ወደ ታች እየተመለከታችሁ በሊፍት መሄድ ለምትፈልጉ በሊፍት መሄድ ትችላላችሁ። ምቹ የሆኑ ሰፋፊ ደረጃዎች አሏቸው። እንዳልኳችሁ ክፍት ነው ይህ ህንፃ፣ መሀሉ ላይ ምንም አይነት የመጨናነቅ ወይም ህንፃ ውስጥ የገባችሁ አይነት ስሜት ሳይሰማችሁ እየተዝናናችሁ ከቤተሰቦቻችሁ ከልጆቻችሁ ጋር እንዲሁም ከእንግዶቻችሁ ጋር ጥሩ የሸመታ ጊዜ የመዝናናት ጊዜ እና ተመግባችሁ በልታችሁ ጠጥታችሁ መውጣትን ትችላላችሁ። እኔ የዛሬውን ቅኝቴን በዚህ አበቃው። ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።